የጽኑ ስቃይ እንደቀጠለ ነው። ትዝታን ፍቅሩ እስከ ወዳኛው ሸኛት። በጣም ደስ ይላል። ከመሸኘቱ በፊት ግን ወንጀሏን ወይም ደግሞ እያንዳንዱ ድርጊቷን በስልክ ተናዛ ነበረ። ከመታሰርና ከመሞት ማንኛውን ትመርጫለሽ አላት። ሁለቱንም አልመርጥም አለች። እሱ ደግሞ ግዴታ ነው፣ ከሁለት አንዱ ምረጪ አላት። እሷም በቃ መታሰር ይሻለኛል መሞት አልፈልግም አለች። እንደዛ ሰው ላይ እየጨከነች የሰውን ነፍስ ስታጠፋ ኑራ እራሷ ላይ ሲሆን መሞት አትፈልግም አይገርምም። ፍቅሩ ደግሞ እንግዳውስ፣ መታሰር ከፈለግሽ ከመጀመሪያ እስከ መጨረሻ ወንጀልሽን በዚህ ስልክ ተዘርዝሪ አላት። እሷም ወዳ ሳይሆን በግድ ተዘረዘረች። ፍቅሩን ብትለምነው እምቢ ሲላት አሁን የማታቂው ያገራሙ ፍቅሩ ሳይሆን አረመኔው ፍቅሩ ነው አላት። ከዛ እሷም ወንጀሏን ተናዘዘች። ከዛም ከተናዘዘች በኋላ እዩልሽ፣ አልገልሽም፣ ትታሰሪያልሽ ማለት እተውሻለሁ ማለት አይደለም አላት። ወንጀሏን እያንዳንዱ ከተናዘዘች በኋላ አሰናበታት። ጽናት ጠልቅ ሐዘን ገባት። ግርምሽ እንግዲህ ከሀኪም ቤት ወጣ። ሐኪም ቤት ወጥቶ ድርጅቱ ጋር እንዲወስደው ባቢን ጠየቀ። የባቢ አባት ያን ወረቀት ይዞ ድርጅቱ የኔ ነው፣ ሀብት ማማ ላይ ወጣሁኝ እያለ ይንደላቀቃል። ከድህነት ማማ ሀብት ማማ ላይ በአንድ ጊዜ ቁጭ አልኩኝ ይላል። ባቤም እባክህን አባዬ ይሄ አይጠቅምህም አለው። ግርምሽም የሚፈልገውን አይነት ገንዘብ ሰጥቶት ድርጅቱን ልግዛህ አለው። ግን ናሆም ተሾመ የሚስማማ አይደለም። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጣም በሚያሳዝን ሁኔታ ጽናት በእንጀራ እናቷ የምትሰቃየው ቀጣይ ፓርት ይዘመተናል ማለት ነው። የትዝታ ክፋት ዛሬ እንግዲህ እልባት ተደርጓለ ያው በፍቅሩ እጅ መሞቷን ቢሆንም፣ የሰው ልጅ የሰራውን በዋጋው እንዳገኝ ማለት ይሄ ነው ገባዬ ይሏቸዋል። ይሄ ነው ማለት ነው። አንድ ሰው የሰራውን ወይም ደግሞ የሸጠውን ነው መልሶ የሚሸምተውና እንግዲህ የትዝታ የጽናትን እናት ገላለች። ነገር ግን ወንድም ለምን ይሞት ይባላል? አባት ለጠበቃ ወንድም አባት በጨለማ ዳብሶ የሴት ልጅ ወይም ደግሞ የልጆቹን ክፋት መከፋት ሀዘን ይቋቋማል። ወንድምም ጠበቃ ነው መከታ ነው። አባት ለጠበቃ ወንድም ለመከታ የሚባለው እንደዚህ ነው። የጽናት እናት ገላ ሰላም ልትኖር ነበር። በድጋሜ እህቴን አሳጣሽ በማለት እንግዲህ በቁርጠኝነት ያቺ እንደፈለገች ፍቅሩን አፈቅራለሁ እያለች የምታሽከረክረው ትዝታ ዛሬም እውነት መስሏት አለበት ቦታ ሄደች ከዛም እሱ ደግሞ ተቆጥቶ ነበረ እናም ግቢ ብሎ አስገባት አንዳንድ ጥያቄዎችን ሲጠይቃት ቶሎ እንሄድ ቶሎ በቃ ግርምሽ እኮ ከሀኪም ቤት ከወጣ በቃ አለቀልን ቶሎ እያላይ ስትል መጀመሪያ ተረጋጊ አላት ምንድን ነው ምን አርገሽ ነው ምን አብልተሽ ነው እንደዚህ ስንክልክል አርገሽ አስቀመሽው አላት ከዛም በነገር ሁሉንም ነገር እኔ ኮነኝ አለችው በጣም ትገርሚያለሽ ግን እንደዚህ ሁነሽ እስከ መቼ ነው የሚቀጥለው አላት ከዛም አይ በቃ እኔ እናንተ ሰላም እስከምንኖር ድረስ ይህ ሁሉም አደርገው ላአንተ ብዬ ነው አለችው። ከዛ እሷን የሚጥል ወይም ደግሞ እሷን የሚያዳክም መድኃኒት አሸተተና ወደቀች። ከዛ ራሷን ስትስት አሰራት። ምክንያቱም እሷ ከባድ ሰው ስለሆነች እናም፣ ከዛ እያንዳንዱን ነገር እህቱን እንደገደለች ሲጠይቃት አልገደልኩም አለ። ሳምራዊትን ታውቂያታለሽ ሲላትም አላውቃትም አለች። ከዛም እያንዳንዱን ነገር ጠየቃት። አመነች። ለእኔና ለአንተ ብዬ ነው ያደረግኩት ትላለች። እህቱን ገላ አይገርምም። ከዛም አሁን እኔን የማታቂኝ መጥፎውን ፍቅሩን ነው እፊትሽ አለሁ አለ። ወንጀሏን እያንዳንዱ እንድትናዘዝ አደረገና ከዛ በኋላ እንዳይሆን አድርጎ አሰናበታት። ከዛም አሰናብቶ ሲያበቃ ልጁን ፍቅሩ ልጁን አገኘ፣ ብሩኬን። ከዛም ብሩኬን እኔ ጋር ነው የምታድረው ዛሬ ሲለውም፣ መዝናኛ ቦታ ትሄዳለች ሲለውም፣ እናቴን አስቀድ አልፈልግም አለ። ለምን ሲለውም፣ በቃ እኔን አትወደኝም፣ ከኔ ጋር መሄድ አትፈልግም። ሲለውም፣ እፈልጋለሁ ግን ደግሞ እናቴን ማስፈቀድ አለብኝ አለ። እናቱ ጋር ደወለ፣ የእናቱ ስልክ አይሰራም። ጽናት ደግሞ አባቷ ትዝታ እንደውይላት አለ አሁን ግርምሽ ትዝታ መበቀል ነው የሚፈልገው። የትዝታ ስልክ ስል አይነሳም፣ ምክንያቱም ተሰናብታለች። ያቺ ከእጇ እማለቀው ስልኳ ቀርቶ እሷም የለችም። ከዛም ፍቅሩም ትዝታም ስደውል አያነሱም። አባዬ በቃ አንተ ተረጋጋ እና እኔ ቀስ ብዬ እደውላችኋለሁ አለችው። ከዛም እሺ አለ። እንግዲህ ጽናት ጋር ፍቅሩ ደወለ። ብሩኬን ሊያናገርሽ ይፈልጋል አላት። እሺ አንተም ትዝታም ስልክ ስደውል አታነሱም አለችው። መጀመሪያ ብሩኬን አናግሬ፣ ግን ሁሉም እውነት እምልክልሽ አድራሻ እዛ ስትሄጅ ታገኘዋለሽ አላት። ምን አለችው? አሁን ብሩኬ ያናገርሽ መዝናኛ ቦታ ይዘው ለሄድ እናንተ ማስፈቀድ ይፈልጋል አላት። ከዛ ብሩኬ ና ነገረችው፣ ፍቅሩ ጋር ሊሄድ ነው አላት። እሺ በቃ ዘና ብላችሁ ነው የኔ ጌታ አለችው። ብሩክ ምስኪን። ከዛም እሺ አሁን ስልኩን ስጠው ስትለው ሰጠው። ከዛም ፍቅሩ ደግሞ እዩለች ጽናት፣ አሁን ሌላ ነገሩን ትተሽ እያንዳንዱ እውነት እዛ እምልክልሽ፣ ወይ የምትሄጅበት ቤት አለ ስለዚህ ብትቺ ከጓደኛሽ ጋር ብትጅ ጦሩ ነው አላት ከዛ ምንድን ነው ስትለውም ልነግርሽ አችልም እውነቱን እዛ ታውቂያለሽ አላት እሺ አለች እና ስልኩን ዘጋች ብሩክና ፍቅሩ ሩቅ ቦታ መሄድ እንዳለባቸው ነግሯት ነበረ ከዛም ሄዱ ባቢ ጋር ደውላ እውልህ ባቢዬ እኔ የሆነ ቦታ ደርሼ እስክመጣ አባዬ ብቻውን እንዳይሆን ጠብቅልኝ አለችው እሺ አለ ከዛም ባቢ መጣ። ባቢ ጽናት ጋር አባት ጋር ከመንጣቱ በፊት አባቱን ትዝታ ጥላውን የሄደችው ወረቀት ሊያነሳ ሲል አባቱ አታደርገውም አልናቀማ። አባዬ ይህ ወረቀት መሄድ አለበት፣ የኛ አይደለም። በዚህ ገንዘብ የመጣ ይቅርብን ሀራም ነው ሲለውም በፍጹም እንዴት አባክ ነው ለአንድ ለማታቃ ሴት ብለህ ከችግር ማማ ክብረት ማማ ላይ ወጥቼ እንደዚህ የምትለው አለው። ከዛ በጣም ታሳፍራለ ሲለውም በጥፊ መታው። አሁንም አባዬ እስከ ዛሬ ያላቀህም ነበር ማለት ነው፣ በጣም ታሳፍራለ ብሎ ጥሎት ሄደ። ከዛም እዛ ሄዶ ጽኑ ምን ሆነህ ነው ደብሮሃል? አለችው። አረ ዝም ብዬ ነው አለ። ከዛም ጽኑ ደግሞ ተመስጣ ታየዋለች። ምንነሽ ነው እንደዚህ መመሰጥ? ጽኑ አላት። ወይ የባቢ ማየት አይቻልም አለችው ከዛም ዛሬ አባዬ ከሀኪም ቤት ይወጣል አለች ሀኪም ቤት ወጥተው እቤት ሄዱ ከዛም ግርምሽ ትዝታን አግኝቶ መበቀል ይፈልጋል ከዛም እሺ ባቢም ጓደኛዬ ነው በጣም በቸገረ ጊዜ ከጎን የሆነ ብዙ ነገር ረድቶኛል አለች ጽኑ እናመሰግናለን ልጅ አለው ከዛም አረ በፍጹም ዝምብላ ነው የምታካብደው ምንም አላደረግኩም አለ እንግዲህ ያደረክላትን እሷናት የምታቀው አለው። ከዛ እሺ አለ። ከዛም ቧቢ ጋር መልስ ደውል አንድ መጣና አባቷ እንዲጠብቅ ፍቅሩ አዘዘባት ቦታ እንድትሄድ ሆነች ፅናት። ከዛም ቧቢም አባቷ ጋር መጣ። እሷም ሄደች። እዛ የትዝታን ጉድ ሰማች፣ በስልኳ እያንዳንዱ ነገር። ነገር ግን ብሌን እዛው ቤት መግባት አልፈልግም፣ ሴት ነን፣ ወንድ አስፈልገናል ስትል፣ ጽኑ ደግሞ ከፈራሽ ቀሬ የራስሽ ጉዳይ ብላ ሄደች። አይገርም እባክሽን እያለች ብትለምናትም ሄደች። ደግሞ ዝም ብላት እምቢ ትለኛለች ታኮርፈኛለ ብላ እንግዲህ ብሌንም ተከትላ ሄደች። እዛ ሲገቡ ትዝታ ሞታለች። እዛ ደግሞ የጽናት እናት ኩርሲ ላይ አስቀምጧታል ፍቅሩ እናም ጽናት ያየችውን ስታይ ማመን አቃታት። አለቀሰች፣ እሪ አለች። እማዬ፣ እባክሽን አድጌልሻለሁ እይኝ አለች። በቃ ማልቀስ ጀመረች፣ መጮህ ጀመረች። ባቢን እንግዲህ ግርምሽ ድርጅቱ እንደወስደው ለመነው። እዛ ድርጅት ያለው ናሆም ተስፋዬ የባቢ አባት ነው። ከዛም እዋክ አለ ደነገጠ። ጽኑ ሳትመጣ እዛ ውሰደይ እባክህ አለው። እዛም ሲወስደው ናም ተስፋ የራሱ አስመስሎ ደልቀቅ እያለ ይኖራል እዛ ቤት። ከዛ እሱ ግን ከሀብት ማማ ከስደት ከድህነት ማማ ሀብት ማማ ላይ እያለ ይመላቀቃል። እዛ ይዞት ሄደ፣ የገዛ ልጁ ግርምሽን። ከዛም ባቢ አባቱን ሲያይ በጣም ተናደደ። ግርምሽ እባላለሁ የድርጅቱ ባለቤት አለው። ኦ አንተነ ከትዝታ ጋር ጥሩ አልነበራችሁም እንዴ አለው። እኔ ኮ ስንት ገንዘብ አውጥቼ ነው የገዛሁት ብታይ፣ አለው እባክህን፣ ይሄን ድርጅት የገዛበትን ገንዘብ እኔ በፈለግከው ልክፈልህ፣ አለ ግርምሽ። ምን በፍጹም ስንትና ስንት ንብረት አውጥቼ እንደገዛሁበት ታውቃለህ? እንዴት በዚህ ልትደራደረ ትችላለህ? አልፈልግም አለ። ከዛም አቶ ናሆም አቶ ናሆም እያለ ሲጠራውም ጸጥ አለ። ከዚህ በኋላ ጨርሻለሁ እንዳታናገረኝ ብሎት ነበር። ስልኩን እየጎረጎረ ጸጥ አለ። ከዛም በጣም ተገረመ ባቢ አባቱ በዚህ ደረጃ ገንዘብ ወዳጅ መሆኑን ሲረዳ። ከዛም ግርምሽ ይዘህ ይሄዳለው ይዞት ወጣና ግርምሽና ባቢ እየሄዱ እያለ ግርምሽ የአረብያውን ወይም ደግሞ የዊቸሩን መደብደብ ጀመረ። ከዛም ባቢ እዚሁ ቆየኝ አለና አባቱ ጋር ሄደ። እባክህን አባዬ ይሄ ነገር የማይሆን ነገር ነው፣ ቋሚ አይደለም ይፈርሳል። እባክህን አያሳዝንህም አለው። ለአንድ ለተራ ሴት አንድ ቀን ለማታውቃት ብለህ ከአንድ ከትልቅ ከሀብት ማማ ልታወርደ ትፈልጋለህ? ወታ ከዚ ወታ አለው። በጣም ታሳፍራለሽ። እሺ አላቀህም ነበር አባቴ ብሎ ባቢም ወጣ። ከዛም ግርምሽን ይዞት እቤት ውስጥ ሄደ። ነገር ግን መንገድ ላይ ኤውል ልጄ አለው። አቤት ትዝታ ምንድን ነው አለ። ከዛም ኤውለክ አንድን ሴት በድህነት ያልወደደችን ሀብት ሲኖረህ ከመጣች ከአንተ አንተን ሳይሆን ፍቅርህን ሳይሆን ገንዘብ ፈልጋ ነው ማለት ነው አለ። ማናት ግን እሷ? ትዝታ ትባላለች። አንድ መሰሬ አግብቼ ልጄን ራቁቷን አስቀረኋት። እናም የጽናትን እናት የገደለቻት እሷናት ይህንን የነገረችኝ ከመታመሜ በፊት ነበር አለው። ምን አለ? አዎ፣ በጣም አዘነ ባቢ። ከዛም የጽናትን አባት ክላሱ ካስገባ በኋላ ዊትዝታ ዊትዝታ ትዝታ፣ አረመኔ አረመኔ እያለ ትዝታ ላይ መደወል ጀመረ። ትዝታ ሙታለች፣ ባቢ ሲደውል ከዛም ብሌን ጽኑ ስልክ ተደወለ፣ አለች የማን ይዝች ነዋ አለች። የትዝታን ቦርሳ ከፍተው ሲያዩ የሚደውለው ባቢ ነው። ከዛ ስልኩን ሰጠቻት። ምን ምን ሊሰራ ነው የሚደውለው አለች ጽኑ። ከዛም ባቢ ከእሷ ጋር ሚስጥር እንዳለው ታቅ አወቀች። በጣም ግራ ተጋባች፣ ደነገጠች አይገርምም የምኮ ነው። ግራ ገባት። እንግዲህ ፍቅሩም ልጁን ይዞ ሸሽቷል። ጽናት አሁን ሁሉንም ነገር እናቷ ድጋሚ መሞት አንሰማች እምትሆነው ግራ ገባት። አባቷ እዛ አለ። ያሳዝናል። አባቷ ደግሞ ትዝታ ጋር። አሁን አጊቱ የእሷን ዋጋ መክፈል እኔ ነኝ እምችለው አለ ባቢ። ለምን አትከሳትም? ለምን መረጃ ካለ ለፖሊስ አሰጣትም ሲለው እኔ መረጃ እውነት ነው መረጃ ደግሞ እውነትን የሚፈልግ ነገር የለም፣ ግን የሷን ቅጣት የምሰጣት እኔ ነኝ፣ አለ። ቻናሉን ሰብስክራይብ እያደረጋችሁ ይህ ታሪክ በጣም ያሳዝናል።